አሰላሙ አለይኩም ወራት መቶ ላየወርከት ወድና የተከበራቸው የሚበተሰቦች እንዴት ናቸው እንዴት ናቸው? ዛሬ የሚያምር የሚያምር ምርጥ ምርጥ ቦታዎች በጣም ብዙ ነው። የሚያሳያችው አንድ ብቻ አይደለም። ሰማ አድርጋለሁ፣ ያሳያለሁ። በጣም ብዙ ናቸው የሚያሳያችሁ ማለት ነው። በጣም አሪፍ አሪፍ ቦታ ቦታው የት ነው ብላችሁ ትገምታላችሁ። የምታውቁት ኮሜንት ላይ ያስቀምጡ። ማለት ነው። የማታቆት ደግሞ ገምቱና እኔ ከዛ መልሱን እነግራቸዋለሁ። ግን አንድ ያደለም ማሳያቸው፣ የተለያየ ቦታ ነው ማሳያቸው ማለት ነው። እና ማ ነው እንደዛ ነው ሰምታችኋለሽ። እሺ እና የአረብ ኔ የምር እንዲሁን፣ ሀታ ዩቱብ ላይ ቶቶሎ ቪዲዮ ብለቅ ጥሩ ነበር። ግን ምክንያቱም ቶቶሎ ቪዲዮ ብንለቅ ሀታ እይታ ቢኖረ ባይኖረ ወደ ራሱ ችግር የለም ቶሎ ቶሎ ተለቀቅን ችግር የለውም ማለት ነው። ግን የምር እኔ አሁን አሁን ግን በጣም እየረሳሁት በቃ። አላ ግዴታ ነው ደግሞ ለሰዓቴ ና ለሞኔታ ይዜ ስል ቪዲዮ መልቀቅ አለብኝ ማለት ነው። እና አበረታቱ፣ ላይክ አርጉስ በኋላ ላይክ ማለት ብዙ ጊዜ ታይቻቸዋለሁ፣ እንዴት እንዴት አድጋችሁ ላይክ የምታደርጉት እኮ ከቪዲዮ የስር አላ፣ ከቪዲዮ የስር ላይ ተዳር ተስልካችሁ ከግራ በኩል ተዳር ላይ ሊያወራጣት ምልክታለች። እሷን አንድ ጊዜ ስትነኳት፣ ሁሌም የሚለቃቸውን ቪዲዮ አንድ ጊዜ ስትነኳት፣ ያቼ ከለር ትሆናለች። ወይ ሰማያዊ ወይ ጥቁር ከለር ወይ ነጭ ከለር በይ፣ ስልካችን ይለያያል ከለሩ። ከዛ እንደዛ ስታደረጉ በዛም የተዝናናቸው እያያቸው እንደዛ ስታረጉት፣ ካላስ ያ ነው ላይክ ማለት እንደዛ ነው። አንዳንድ ልጆች እየምር ያኔ በጣም እንትን ብዙ አያውቁትም ማለት ነው። እና ኢንሻላህ ኢንሻላህ የዓረብ ኢንሻላህ ቢዝኒና በቀጣይ በቅርብ በራሴ ስራ በቃ እየሰራሁ እመጣለሁ ማለት ነው። በራሴ ስራ በኢትዮጵያ እመጣለሁ ማለት ነው ኢንሻላህ። እስከዚያ ድረስ ግን ለዚህ ምርጥ መርጥ ቦታዎች ግን አስጎበኛቸው እየምር በጣም ደስ ያለኝ እኔ አይቸው ስለአመረኝ ነው ለእናንተም ላሳያችሁ ያቀረቡላችሁ ማለት ነው እና ሰምታችሁ ሀለ በጣም ሀሪፍ ደስ የሚል ቦታ ነው። የተለያየ መዝናኛ ቦታዎች ማለት ነው። አሁን እኮ ሀገራችን ኢትዮጵያ ውስጥም የተለያየ መዝናኛዎች አሉ። ይት ይሄ ደግሞ እንትን ነው። በጣም ደስ የሚል መዋኛም አለው። ከዛም ደግሞ እዛጋ ዩት ይሄ መጫወቻ ነው። እዙ ውስጥ እዙ የሚሽከረከረው ውስጥ ሰዎች ይሆናሉ ማለት ነው። ከዛ መጫወቻ ነው ይሄ በጣም ደስ የሚል ቦታ ነው ማለት ነው። የምታውቁት ኮሜንት ላይ አስቀምጡ፣ የማታውቁትም ገምቱ። እኔ በቀጣዩ እነግራችኋለሁ ወይም ኮሜንት ላይ እነግራችኋለሁ። እኔ እኮ ስትጽፉ ጽፋ አለን ሲጀመር ማለት ነው። እና እንደዛ ነው፣ አሪፍ አሪፍ ቦታ እየተዝናናችሁ ከኔ ጋር አብራችሁኝ ሆኑ። በእርቱ መሻ አላ አሁን ሴት እኮ የገማውን እያሰራ ምግብ ቤትም ምንም ቦጋለም ሊከፍት ነው መሰለኝ አለ። ግን እኮ ህጋዊ ከሆኑ እኮ ይቻላል፣ ብር ካለን ተሆነ በኋላ ይቻላል አይደል ወይ ይመሻለው እያለኝ ዱባይማ፣ እንግዲያ ሱብሃናላ መኖሪያ ፍቃድ የላቸው ምን ረፍ ቀሊልላችሁ ሁላ ባለ ሱቅ ናቸው። አዳሚ ዱባይ የተጨርሰ ባለ ሱቅ ሆነ። ግን እዛ ጋር ማለት ነው ዱባይ ሱቅ የምትከፍቱ ልጆች ግን ገቢ አለው ወይስ ምብላችሁ ነው ማለት ማን ነው የሚገዛው? ብዙ ሴቶች ባለ ሱቅ ናቸው፣ ትናንሽ ሱቅ ማለት ነው። ግን አረቦቹ ይገዛሉ ወይ ሱቅ የሚከፍት ሰው አገሩ ላይ አይሻልም? ሀገሩ ላይ ከተማ ላይ አይሻልም ወይ ማለት ሴቶች ሁሉ። ደሞ ደስ የሚለው ነገር ግን ዱባይ ላዩ ጋ መኖሪያ ፍቃድ የሌላቸው እኮ ናቸው ሱቅ ከፍቶ የሚኖሩት። እዚህ ሳኡዲ አረቢያ እንኳን ሱቅ ከፍቶ ለመኖርና ውጭ ወደ ዋዲ ለመንቀሳቀስ ራሱ ከባድ ነው። ለሴቶች ይሻላል እንጂ፣ በተለይ ለወንዶች ሳይ ማይችሉም፣ ማይታሰብ ነው ማይታሰብ ነው ማለት ነው። ብቻ ይሄን ስታውቁታላቸው የማታውቁ የምታውቁት እንትን በሉ ኮሜንት አስቀምጡና፣ ማለት ሴቶች እንደዚህ መኖሪያ ፍቃድ ሳይኖራቸው አደባባይ ላይ ሰው ከፍተው ቂብ ሲሉ ምንም አይሆንም ዱባይ ማለት ነው። እዚህ ጋር ግን ሻአላ ህጋዊ ስተሆነ ግን ይቻል ይቻላል አፈርግጠኝ ምክንያቱም አንዳንድ ሀገሮች ሰቆች አሉ ብዙ ማለት ነው። እና እንደዛ ነው። ግን ሀገር ላይ የምር ኢትዮጵያ ሆነው ኢትዮጵያ ሆነው በራሳቸው በግላቸው መነሻ ኖሯቸው በግላቸው የሚሰሩት ናቸው የሚበልጡት ግን። ምክንያቱም እዛ በግላቸው መንቀሳቀሻ ኖሯቸው የሚሰሩ ልጆች በጣም ለውጥ አላቸው። አፓርታማ እዛ አረብ አገር ስንት ጊዜ ሰርተን እንቆያለ እንትን ላልነውን እነሱ እዛ አፓርታማ የሰሩ ልጆች አሉ፣ ዛው ሀገራቸው ላይ ሆነው ውይይትም ሳይሄዱ ማለት ነው። እና ዋና እውቀት ነው። የሰው ልጅ አጠቃቀሙን የሚያውልበትን ነገር ገንዘቡንም ሲያቅ ነው እውቀት ነው። መጀመሪያ እቅድ ማቀድ ከዛም በቃ አላህ እንዳሰከደ እንደው አማደግ የምር መጀመሪያ እቅድ ነው፣ በቃ እውቀት ነው የሚቀድም። የሰው ልጅ እውቀት ካለው ተብቃቶ መኖር ይችላል። ሻላ ላይ ይባርክልን ማለት ነው። አገራቸው ላይ በግድላቸው በቀላል በቀላል ነገር እየሰሩ ብዙ ብዙ ደረጃ ያደረሱ ልጆች አሉ ማለት ነው። የምር የለው አገራቸው ላይ ትንሹ እየሰሩ እኔ ለራሱ አለችኝ እንዴት የቅርብ ልጅ ናት የግል ነው የምትሰራው። በትንሽ ብር ነው የጀመረችው። አሁን ልክኛው እዙ በአራት አመት በአምስት አመት በአራት አመት በውስጥ ነው እሷ ለራሱ የሰራችው። እኛ እኛ ለዚ ስንት አመት እንዲቆይተን እንደሰራ ነው ያለ ቤት። እዛው ሀገሯ ላይ ሰርታ ሊሷ አዲስ አበባ ሰርታ ማለት ነው። በምትሰራ የግል ስራ ትንሽ የምትሆን የግል ስራ ናት፣ ግን ገቢ ያላት ማለት ነው። እና ግዴታ ውጭ ሀገር ስለተሄደ የሚቻ አይደለም። ውጭ ሀገርም ስንት አመትም ኖረን እንጥም ስብሓናላ ሁሉንም ነገር አላህ የተሻለውን ሲመርጥልን ነው ማለት ነው። ለሁላችንም እና ዘና እያላችሁ በስበቡ የምር ዛሬ ፋ ያለ ቦታ አኔ ዲዛይን ቦታ በጣም ነው ወደው ደስ ይለኛል ማለት ነው። ፋ ያለ ቦታ በጣም ነው ደስ የሚለኝ እያ እያያችሁ። ከ ይህም መጫወቻ ቦታ ነው፣ መዝናኛ ቦታ ነው። ሁሉም አብዛኛው መዝናኛ ነጅ የላችሁ መጣወት ማለት ነው። በጣም ደስ ደስ የሚሉ አይሉ ይላሉ። የምር በጣም ነው የሚሉት ማለት ነው። እኔ እንጃ ሰማ አድጌ ነው የማወራው። ብዙ ጊዜ ሰማ ያ ድምፅ ነፍነት አድርገዋል የመሰለኝ ነው አይደለሁም። ሰማው ብለቀው ደግሞ የሰዎቹ ጫጫታ ይገባል። እሺ፣ ሰዎቹ መቼም ጫጫታቸው ስለማይበርድ ደግሞ የነሱ ጫጫታ መግባት የለበትም። ጫጫታቸው ጭር ባለ ሰዓት ሰራለሁ የሚባል ሰዓት የለኝም። ምን ዝጋ ማለት ነው። ኢንሻላህ ግን በቅርቡ አላ ስባን መታለ ያረ እንደዋላ ከአረቦች ቤት ያላቃል ያረ አላህ የተሻለውን ርዝቅ ስጠን ያረብ፣ አላህ ይርዝቅ ስጠን። እንደው አላህ ርዝቃችን ይክፈትልን። የአረብ ከሰው ቤት ኑሮ አላህ ያወጣል። ያረብ ላይ ዱዓ አርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው። እና ዩቲዩበር ከሆኑ ዩቲዩበር ነው አይደል እንዴ? ምስኪን ነሳር ለሱም ኮን የሚቱበር ነኝ አይደል? በዩቱብ ስንት እና ስንት ህዝቤ ህይወቱን እየቀየረ እኔ ቀልድ ያለው የምር ይሄ ዩቱብ ማለት አንድ ስራ ነው። እኔ ግን ዝም ብዬ ስፋሀን አላ ሳላጣው አጥብቄ የማያዝሙ ነው የእንትን ያለ ማለት። ካሁን በኋላ ግን ስራ ይሰራሉ። ከሰው ቤት ሳይሸር የሚቀርብ መሀሪ ነው አላህ ይቀርበለን እንጂ ማለት፣ ሰው ቤት ስለ ሚዲያ ላይ ማውጣት የለብንም በጣም የሚያስጠላው እና አላህ ሁላችንንም እርዚቃችንን ይክፈትልን። የአረብ ሁላችንንም ከአረቦች ቤት ከአረቦች ጭቅጭቅ፣ ጩኸት ምናምን ያወጣል። ያረብ እና በቃ እና አላህ ሀገራችንን ሰላም ያርግልን። የአረብ አላህ እንደ የተራበውን ሁሉ ያብላልን ያጠጣልን። እየተቸገሩትን እየተፈናቀሉ ወገኖቻችን ሁላ አላህ እርዚቃቸውን ይክፈትላቸው። አላህ ሀገርም ሰላም ያድግልን። አንድ ጋንድ አላህ ያዋደን ፍቅርን አላህ ይስጠን። የአረብ ምድር ሁሉ ህይወት ታልፋለች። ጊዜ ግን ይቀጥላል። ጊዜ ይቀጥላል። ህይወት አላፊ ነው። ስለዚህ ሰላም ይሻላል ማለት ነው። መሬት ለማልማትንም ሁሉም ትቷት ይሄዳል። እና አላህ ሰላምን ያወርድልን። ለሀገራችን ዱዓ አድርጉ። ለሀገራችን ሰላም ያድርግልን። ሁላችሁም አላህ ቅዳችን ያሰጋችሁ ዘና እያላችሁ ማለት ነው። አሚን በሉ እናንተ። እኮ ትንቃላችሁ ተራራ ይብልህ። የማንኛችን ዱዓ ምንድ አላህ ሱብሓነሁ ወተዓላ እንደሚቀበል አናቅም። እና አሚን በሉ እሺ። ሰምቻለሁ ነው እና ዛሬ ፈታ ዘና እያላችሁ አሪፍ አሪፍ ቦታ እየደቻችሁ አልመጣሁም። በጣም ደስ ስላለኝ ነው ያሳየዋችሁ። እና ወዱሲ እየሰብስክራይብ አድጉኝ እኔ ሰብስክራይብ አርጉ ብያለ ከ አስር ሺ አስገቡኝ። አያስከፍልም እኮ

ንቅጥ ስታደረጓ ሰማያዊ ጋ ሰማያዊ ነው የምታበረው፣ እናንተ ጋር ምን እንደምታበረ አስጋችሁ ላይ ዩ። እና እንደዛ ነው ላይክ ማድረግ አድጉ ሁላችሁ፣ ምክንያቱም ላይክ ስታደርጉ ቪዲዮ ቫይራል ይወጣል። ቪዲዮ እይታ ይኖረዋል ማለት ነው። ወዲሴ ዝቅጥ ስላለ ማለት ነው እና ሰምታችኋል። እንደዛ ነው እሺ ቪዲዮ ሙሉውን እዩ፣ ላይክ አድጉ እና አንድት ውሽ ሰምታችኋል። በርቱ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት አለስማነት አለ ሰላማችን ያብዛለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት አላ ይጠብቃችሁ። አላ ሀገራችንን ሰላም ያውረድድል። ሁሉም ኢትዮጵያን አላ ሰላም ያርግል።